በቀልዶቹ የተሸፈነ ድንቅ ብቃት የማይደፈረውን የእውቀት መስክ የደፈረ ታሪኩ ደብዝዞ የተከተበው ምሁር በስልሳዎቹና ሰባዎቹ የአዲስ አበባ ዩኒቨርሲቲ ሳይንስ ፋክልቲ ግቢ ውስጥ አጠር ብሎ ቀጠን ያለ ከሸሚዙ ላይ ቢራቢሮ መሳይ ክራባቱን አድርጎ ሽክ የሚል ባለመነጽር ከወጉ ፈንገጥ ብሎ ስለ እውቀቱ በጉራና በኩራት የሚናገር አንድ ኢትዮጵያዊ መምህር ነበር። በዛ ዘመን ተማሪዎች ዘንድ ስሙ ከእውቀቱና ከአዝናኝ ቀልዶቹ ጋር ሲወሳ የኖረው የዛሬው ባለታሪካችን ታሪካችን ማን ይሆን? የዚህ ምሁር ታሪክ በራስ የመተማመን የሀገር ወዳድነት፣ በድፍረት የመኖር ታሪክ ነው። በዚህ ቪዲዮ መልእክት አዘል ሽሙጦቹን፣ የማስተማር ጥበቡን፣ ስብእናውንና ሀገር ወዳድነቱን እናስተዋውቃችኋለን። በህይወት ተሞክሯቸው ለህይወት መንገዳችን ብርሃን የሚሆኑ ባለታሪኮችን በተከታታይ ለሚያቀርበው ለቻናላችን አዲስ ከሆናችሁ ታተርፉ በታላችሁ ና ሰብስክራይብ በማድረግ የሰዋስው ፖድካስት ቤተሰብ ይሁኑ። ወደ ባለታሪካችን እንመለስ። ይህ በራስ መተማመንና የድፍረት ምሳሌ የሆነው ምሁር ከአዳዲስ ተማሪዎቹ ጋር በሚገናኝበት የመጀመሪያ ቀን ወደ ሌክቸር ክፍሉ ገብቶ በልበ ሙሉነት ጂቢ የሚል ነገር በየትኛውም ስፍራ ካያችሁ ግሬት ብሪቴን ለማለት አሊያም ደግሞ ጌታቸው ቦሎዲያን ለማለት ነው ይላቸዋል። የዛሬው ባለታሪካችን ይህ የ1960ዎቹና 70ዎቹ ብቸኛው ኢትዮጵያዊ ባዮኬሚስትሪን ስፔሻላይዝ ያደረገና ልዩ የማስተማር ስልቱን ተማሪዎቹ የመሰከሩለት ጨዋ ታዋቂው ምሁር ዶክተር ጌታቸው ቦሎዲያን ነው። ልበሙሉ መምህር ዶክተር ጌታቸው በሀገር ውስጥ ባሉ ብሎም በምስራቅ አፍሪካ በሚገኙ የተለያዩ ዩኒቨርሲቲዎች ግብዣ እየተደረገለት በሰዓታት ልዩነት ከአንዱ ዩኒቨርሲቲ ወደ ሌላው ዩኒቨርሲቲ በመጓዝ ያስተምር የነበረ የካምብሪጅ ዩኒቨርሲቲ ምሩቅ ባለ ብዙ መልክ ሳይንቲስት ነው። እውቀ ትን ከምንጫኑ እናጠጡ ጠጡ። ይህ ከፊታችሁ የቆመው ከዓለማችን ምርጡና በአፍሪካ ብቸኛው ባዮኬሚስት ነው ይላል ትምህርቱን ለመቅሰም ክፍል ውስጥ ለተገኙ ተማሪዎቹ በኩራት። ትምህርቱን ሲያጠቃልል አሊያም አንድን ጉዳይ በጥልቀት ካብራራ በኋላ ቆም ይልና፣ ደግሞ ዚስ ዘፈርታይል ማይንድ ኦፍ ጌታቸው ቦሎዲያ ይላል። ታዲያ እንዲህ ደረቱን ነፍቶ ስለ ራሱ የሚናገረው እውቁ ሳይንቲስት ስለ ራሱ ያለው አመለካከት ከተራ እብሪት ሳይሆን ራሱን በጥልቅ ከማወቅ የመነጨ መሆኑን ብዙዎች ናገሩለታል። ዶክተር ጌታቸው ቦሎዲያ እጅግ ውስብስብና ከባዱን በተለይም በባዮሎጂና ኬሚስትሪ እውቀት ጠንካራ መሠረት ከሌለ በስተቀር የማይደፈረውን የባዮኬሚስትሪ የትምህርት መስክን ከናኙበትና ስማቸው አብሮ ከሚነሳ ምሁራን ጋር አብሮ ተምሯል፣ ብሎም የቅርብ ወዳጆቹ ናቸው እንደውም በጀነራል ኬሚስትሪ ቴክስት ቡኮቹ ስሙ ከገነነው ብራዲ ጋር አብሮ መማር ብቻ ሳይሆን ይህ ስመ ገናና ምሁር በክፍል ውስጥ ጥያቄን ፍራቻ ከጀርባ ይቀመጥ እንደነበር በአንድ ወቅት የብራዲን መጽሐፍ በእጁ ይዞ ላገኘው የፍሬሽማን ተማሪው እንዳሳበቀበት ይወሳል። ይህንን መሰል ወዳጆቹና ትውውቆቹ ዓለም ላይ የሚፈጠሩ ሳይንሳዊ ግኝቶች ቀድመው እንዲደርሱት መንገድ ፈጥረውለታል። ተማሪዎቹም የእነዚህ ወዳጆቹን ትሩፋት ተጠቃሚ መሆናቸው ሳይታለም የተፈታ ነው። ለተማሪዎቹ ከባድ የሚባሉ የሳይንስ ክፍሎችን ቀለል አድርጎ ለማሳየት የተለያዩ የመርጃ መሳሪያዎችን አበልጽጎ ለማስተማሪያነት ከመዋሉም በላይ እነኚሁን ማሳያዎች ከተለያዩ ዩኒቨርስቲዎች ጋር በመዋዋስ እውቀትን በሀገር አቀፍ ደረጃ ተደራሽ እንዲሆን ለፍቷል። የቀድሞ ተማሪውና በስነ ጽሑፍ አበርክቶ የሚታወቀው ነቢይ መኮንን በሸገር ራዲዮ ጣቢያ ከጋዜጠኛ መዓዛ ብሩ ጋር በነበረው ቆይታ ያኔ እንኳ ለማስረዳት እንደ ግኝትም ለዓለም አዲስ የሆነውን የዲኤንኤ ሞዴል ለማሳየት በፕላስቲክ ስለሰራው ማሳያ ያወሳው ለዚህ ማስተማርን በፍቅር ለሚከውነው ሳይንቲስት አበርክቶ አንዱ ማሳያ ነው። ዶክተር ጌታቸው ቦሎዲያ ከሙያዊ አበርክቶ በላይ በሕዝብ ዘንድ እንዲታወቅ ያደረጉት በተለያዩ ጊዜያት በልበ ሙሉነት ራሱን የሚገልጽበት መንገዶች ብሎም በየአጋጣሚ ተናገራቸው በተባሉ ሽሙጣዊ ቀልዶቹ ነው። በአንድ ወቅት እንዲሆነ ከስድስት ኪሎ ዩኒቨርሲቲ ወደ አራት ኪሎ ዩኒቨርሲቲ መኪናውን እያሽከረከረ ሲወርድ አንድ ተማሪ ዶክተር ጌታቸውን ሊፍት ይጠይቀዋል። ዶክተሩም ሊፍቱን ሰጥቶ አብረው ሲጓዙ ጨዋታ ይጀምራሉ። ዶክተሩ ምንድን ነው የምትማረው? ሲል ልጁን ይጠይቀዋል። ልጁም የፖለቲካ ሳይንስ አራተኛ ዓመት ተማሪ ነኝ ሲል ይመልሳል። ዶክተር ጌታቸውም ይህን በልቡ ይዞ ከልጁ ጋር ሲጫወት ቆይቶ አራት ኪሎ ሲደርሱ ከተማሪው የመለያያ ጊዜው ይደርሳል። ልጁም በወጉ ስለተሰጠው ሊፍት አመስግኖ ከመኪናው ሊወርድ ሲል ዶክተር ጌታቸውም ልጁን ምንድን ነበር እማራለሁ ያልከኝ በማለት በድጋሚ ጠይቀዋል። ልጁም ፖለቲካል ሳይንስ በማለት ይመልሳል። በሽሙጥ ቀልዶቹ የሚታወቀው ዶክተሩ ቀበል አድርጎ በሉ ፖለቲካውን ጠበቅ አድርጉት ሳይንሱን ግን ለኛ ተዉት አለው። እየተባለ የዶክተር ጌታቸው ቦሎዲያ ስም በተነሳ ቁጥር ይህም ታሪክ አብሮ ይነሳል። በሌላ ወቅት ደግሞ ዶክተር ጌታቸው ከሀገር የሚወጣበት ጉዳይ ይገጥመውና ለጉዞ የሚያስፈልጉ ነገሮችን እያሟላ ባለበት ወቅት የዋስትና ገንዘብ ማስያዝ እንዳለበት ይነገረዋል። እሱም ለምን ሲል ይጠይቃል። በዛው ከሀገር እንደወጡ እንዳይቀሩ ነው የሚል ምላሽም ይሰጠዋል። እሱም እኔ ጌታቸው ነኝ ሀገሬን ለመቶ አለቃ ትቼ የምቀረው በማለት ፊት ለፊት መመለሱ ሲመለሱ ይነገራል። ዶክተር ጌታቸው ቦሎዲያ በጣም ጎበዝ መምህርና ተመራማሪ የነበረ ቢሆንም እነዚህና ሌሎች በርካታ ሽሙጦችና ቀልዶቹ በድፍረት በሚወስደው እርምጃዎቹ ታጅበው ሙያዊ አበርክቶ ጎልቶ እንዳይታይ ሳይሸፍኑት እንዳልቀረ ብዙዎች ይስማማሉ። ዶክተር ጌታቸው ቦሎዲያ አገር ወዳድ ነው። ሁለት ጊዜ ኖቤል ሽልማትን አሸናፊ ለነበረው በካምብሬጅ ዩኒቨርሲቲ መምህር ባዮኬሚስት ወዳጁ ፍሬድሪክ ሳንገር በአንድ ወቅት የአማርኛ የፊደል ገበታን እንዲህ ከሚል መልእክት ጋር ይልክለታል። መቼም እነኛን ሁሉ የተወሳሰቡ ቦንዶችን መሰባበር የቻለ ጭንቅላት ይህችንማ በአንዴ ነው ፉት የሚላት። በምላሹም ሳንገር ግርግዳው ላይ የአማርኛ የፊደል ገበታን ሰቅሎ ሲያጠና የሚያሳይን ፎቶ እንደላከለት ይነገራል። የሀገሩን ፊደል ገበታ አዋስቶ ባህር ያሻገረው ሀገሩን ቢወድስ አይደል? ስብዕናው እጅግ በጣም ለመቅረብ ቀላል ተስፋላ የሆነውን ባህላዊ ተጽዕኖ የሌለበትን የዶክተር ጌታቸው ቦሎዲያን ስብዕናን ከእውቀቱ ጥልቀት ጋር አጋብቶ ነቢይ መኮንን ከጋዜጠኛ መዓዛ ብሩ ጋር በነበረው ቆይታ እንዲህ ይገልጸዋል ዶክተር ጌታቸው ቦሎዲያ እውቀቱ እንደ ገብረ ክርስቶስ ደስታ ስዕሎች አብስትራክት ባህሪው ደግሞ እንደ ገብረ ክርስቶስ ደስታ ግጥሞች ለመረዳት ቀላል ነው ዶክተር ጌታቸው ቦሎዲያን በብዙዎች ልብ ውስጥ የመኖሩን ያህል ትክክለኛ የህይወት ታሪኩ ተከትቦ አለመቀመጡ ወይንም በተለያዩ ቦታዎች ላይ ተበጣጥሶ ከሌሎች ግለሰቦች ታሪክ ጋር በጥገኝነት ከሚወሱ የታሪኩ ጥቂት ክፍሎች በስተቀር የህይወት ታሪኩና ሙያዊ አበርክቶ በጥልቀት አለመሰነዱ በሁላችንም ዘንድ ቁጭትን የሚያጭር ነው። እርግጥ ከዚህ ዓለም በሞት ከተለየ ከ1984 በኋላ እሱን የሚያስታውስና ታሪኩ ደብዝዞ እንዳይቀር በወዳጆቹና በሙያ አጋሮቹ የተቋቋመ ኋላ ላይም ቤተሰቦቹ በተለይም ሴት ልጁ ዶክተር የሚ ጌታቸው እርዳታ የታከለበት ጌታቸው ቦሎዲያን ፌሎሺፕ የተሰኘ ለባዮኬሚስትሪና ሕክምና ተማሪዎች ድጋፍ የሚያደርግ ማህበር ተቋቁሞ ነበር። ከምስራቅ ኢትዮጵያ የአራዶች ከተማ ድሬዳዋ የተገኘው እጅግ ከባዱን የባዮኬሚስትሪ ትምህርት ዘርፍን ይራቀቅበት የነበረው፣ በትምህርቱ ባሳየው ብቃት የቀዳማዊ ኃይለስላሴ ፌሎሺፕ ተሸላሚውን የዩናይትድ ኔሽንስ የትምህርት የሳይንስና የባህል ተቋም ዩኔስኮ ማዕከል ውስጥ ተቀጥሮ ተፈጥሮ ያገለገለውን የኢትዮጵያ ማህበረሰብ ጤና ኢንስቲትዩትን በዳይሬክተር ጀነራልነት የመራውን ዶክተር ጌታቸው ቦሎዲያን በስሱ ሲዳሰስ ይህን ይመስላል። ቆይታችሁ ይህን እውቅ የሀገራችንን ጌጥ እንዳስተዋወቃችሁ ብሎም ለተጨማሪ ምርምር እንደቀሰቀሳችሁ ተስፋ እናደርጋለን። ቪዲዮውን ላይክ በማድረግ ቤተሰባችን መሆናችሁን እያረጋገጣችሁልን ስለ ዶክተር ጌታቸው ቦሎዲያን ከሰማችኋቸው ወይም ካነበባችኋቸው የምታስታውሳቸውን ጉዳዮች ኮመንት ሳጥን ውስጥ ተውልን። ጤና ይስጥልን።